ሰላም ሰላም የደሊና ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ጋር የደህና ነኝ፣ እግዚአብሔር ይመስገን። በጣም ነ ያዘንኩት በጣም ነ የገረመኝ። ለማንኛውም ይሄን ነገር አዲስ አይደለም በእኛ በተለይ ግን ያሳዝናል። የሰው ልጅ እንደዚህ ግፍ በቃ ኩፉ ነገር ሲደርሰው በጣም ትደነግጣለህ ሰው መሆንህ ማይቀር ማለት ነው። እኛንም ነገ ምን እንደሚገጥመን አናቀመኛ ገባችሁ። አሁን አፋችን ያመጣው ክፉ ነገር ስንናገር ሰው ክፉ ሲገጥመው እሰ ምንል ሰዎች። በተለይ ልቦና ልቦና አስጣችሁ፣ ልቦና አስጣችሁ። በተለይ ሰው ሲገፋ ሰው የሆን ነገር እንትን ሲሆን እንትን ደስታ የሚሰማን ሰው ሲሞት ሰው ሲሰቃይ ደስታ የሚሰማን ሰዎች ማለት ነው። ልቦና ይስጣችሁ ማለት እፈልጋለሁ። እቺ ህታችን የአስራ ዘጠኝ እድሜ ናት፣ ገና ህጻን ናት። ያው እንደምታውቁት ፖለቲካ በኢትዮጵያ ውስጥ ያ ሁሉ ነገር ተባላሽተዋል። አሁን በሁሉ አካባቢ ነው፣ በፖለቲካ ምክንያት ብዙ ጦርነት ነው ያለ ማለት ነው። ከበፊት ይታወቃል በእኛ በትግራይ ውስጥ ነበር ትግራይ ውስጥ ምን ምን እንዳሳለፍነ ያው ይታወቃል። በተለይ እኛ ራሳችን ተጋሩ ነው የምናውቀው። ያ በዛን ሰዓት ጦርነት በነበረ ሰዓት በኛ እንኳን ብዙ ያ ክፉ ብዙ ግፍ ሲደርሰን ብዙ ነገር ሲደርሰን እኛ ያ ኢትዮጵያ ሙሉ ያ ለእኛ ነው እንትን ምትለን የነበረ በቃ ለእኛ ለመጥፋት ነው ባይዘው የነበረ ጦርነት አጠር ባለ ማለት ነው። ግን እንደ ሰው ሆነ እንኳን የተወሰነ ሰው ነበር እንጂ ጥሩ ነገር የሚጽፍ በዛ በትግራይ ጦርነት ማለት ነው። የተወሰነ ሰው ነበር በቃ ጥሩ ነገር የሚመኝ ለእኛ ማለት ነው። እኛ ከዛ ጦርነት እንድንወጣ ምናምን በቃ የሚጸልይ ምናምን ነበር በኢትዮጵያ ነው የሚላችሁ። እና እግዚአብሔር ይመስገን ባይዘወይ አልፈዋል። በኛ ብዙ ግፍ ብዙ ነገር ነው የተደረገ እና በዛን ሰዓት እንኳን ምንም በቃ አንዳንዳችሁ በጣም በቃ የሆነ ደስታ ነበራችሁ። በእኛ ጦርነት ጊዜ ኢትዮጵያውያን ደስታ ነበራችሁ በጣም ነው ስትደሰቱ፣ ስትዘሉ፣ ስትምን ምን ስትሉ ነበራችሁ ማለት ነው። እኔ እናቴ የትሞት መብርሃን ነው የምላችሁ። መብርሃን ጥላቴ ቢሆንም ሞት አልመኝለትም። በቃ የሆነ ነገር እንትግል በቃ የሆነ ነገር አለ ማስተማሪያ ነገር እንዲ እንዲያገኝ በቃ እፈልጋለሁ። እንጂ ስቃይ ምናምን ኩፉ ነገር እንዲ እንዲያገኝ አልፈልግም። ሞት ምናምን ባይዘወይ፣ ያለፈና የኛ ማለፈ እግዚአብሔር ይመስገን። የማንም ይሁን የማንም ስቃይ አንፈልግም፣ እኛ ኩፉም አልፈልግም። እኔ በግሌ ማለት ነው። እች ልጅ ደግሞ የፋን ፋን ፋንም ይባላል፣ በአማራ ክልል ተዋጊ ነው። ለአብይ አህመድ የሚዋጋው አ ባይዘወይ፣ የኔ የምለው ፋኖ አለ ፋኖ ይዋጋል። አብይ አህመድ ለማውደቅ ነው የሚዋጋ ማለት ነው። እና እች ልጅ ከፋኖ ጋር እየተዋገች ለመከላከያ ላይ የኢትዮጵያ መከላከያ ተማረከች። ማረኳትና በአሰቃቂ ነገር ነው የገደሏት ማለት ነው። በጣም አሰቃቂ ነው የተገደለች እንግዲህ እች ልጅ በጣም ህጻናት መከላከያ ማለት እንጃ እኔ መከላከያ ባይዘወይ እኔ እኛ ብዙ ነገር ስለ አሳለፍነ ያው እንደዚህ እንደዚህ ማለት አልፈለግም። ባይዘወች ልጅ ግን በጣም አሳዘነች። አለኛ ነገር ህጻን ናት፣ ልጅ ናት፣ ገና ወጣት ናት። ነብሷ በገነት ያኑረው እና እግዚአብሔር ግን ሰላም ያርግልና ሀገራችን። ጥሩ አደለም ሰው ሲማረክ ደግሞ እንደዚህ በግፍ መግደል ምናምን ጥሩ አደለም ባይዘወይ ግን እናንተ ምን ምን በምን እኔ ምንም መናገር አልችልም። በቃ ግፉ የነበረ ነው። በእኛ ብዙ ግፍ ስላየን ማርኮ ስንት ተሰቃይቶ በከራም በምንም ነው የሚገሉ የነበረ እና ልጅቷ ደግሞ በጣም ነው ያሳዘነች፣ ሕፃን በመሆኗ ማለት ነው። እና ሕፃን አይል ትልቅ አይል ሲማረኩ ምን አለበት መኩሮ ምን ብሎ ቢለቁበት ማለት ነው። ግን ደግሞ አንዳንድ ሰዎች ማለት ነው መማረክ ምናምን ያለ ነው ገባችሁ ታጋ እንደዚህ ታጋይ ሆኖ ይማረካል ያለ ነው ስትጨርሽ በቃ ትማረካለህ እና ስትማረክም ምን ችግር አለው በግድ ማለት አሰቃቂ ነገር ማድረግ አልነበረባቸውም ባይዘወይ ግን ኢትዮጵያ ውስጥ የሆነ ነገር አለ የሆነ መንፈስ አለ እንደዚህ እኔ እንጃ ምን አይነት ጭካኔ የተሞላባቸው ሰዎች እንዳሉ ማለት ነው። አሁን ምን አለበት እቺ ሕፃን ናት መኩሮ ምናምን ብሎ ቢለቀውት። ባይ ዘ ወይ ጥናት ይስጣችሁ። ያልተማራችሁ ደግሞ ከዚህ ተማሩ። ጭካኔ ሳይሆን እቺ ልጅ እንደዛ አደረጓት ብላችሁ እናንተም ማድር እንደነሱ ልታደርጉ ብዙ የምትጥሩ ሰዎች አላችሁ። ግን ይሄ የሞኝ ሞኝ ነው፣ የሞኝነት አስተሳሰብ ነው። ጥሩ ማሰብ አለብን እኛ። እች ልጅ እንዴት ተደርጋለች? ግን መከላከያ ይሁን ፋን ይሁን ምን ይሁን እንደዚ አይነት ጭካና ማድረግ የለበን የለባችሁ። ማረባካችሁ ደስ አይልም። ከፈለጋችሁ ማርካችሁ ምን ችግር አለ ብትለቋት? አለበለዚያን ደሞ በጦርነት ሰዓት ከሆነ መገዳደል ያለ ነው። ብትሞት ዝምብላስ እንደዚህ በጥይት ሙታ ምናምን ብትቀር ያለ ነው። እሷ ለ ጦርነት ነው የወጣች እንደዚህ ባሰቃቂ ነገር ግን መግደል ጡር አይደለም ስም ስላሴ አረ ኢትዮጵያ አይ ኢትዮጵያ አይ ኢትዮጵያ ያሳዝናል ከምር እና ባይዘወይ ምን ማለት ፈልጌ ነው ለሁላችሁ ቤተሰብ ወዳጅ ጽናት ይስጣችሁ ግን ተማርበት እስኪ ተማርበት የሆነ ነገር ሲመጣ እሰይ አትበሉ። እስኪ ደግ እሰይ የምትሉ ሰዎች ማለት ነው። ከዚህ ተማሩ እስኪ። ገና ሌላ ነገር ነው የምንሆነው። ገባችሁ? በጦርነት በጦርነት ሰዓት እኮ ታይ ነበር የሰው ጭንቅላት ቆርጦ በእንጨት ሰቅሎ ሲዞሩ ማለት ነው። በዛ በ በጦርነት ሰዓት በእንጃ ምን አውቄ ኦሮሞ ነው ምናምን ጎድሎ ፋኖ ነው መሰለኝ ጭንቅላት በእንጨት ሰቅሎ ሲዞሩ፣ በጣም ነው የደነገጥኩት። እንደዚያ አይነት ጭካሬ ከሰው ሰው ሆነ፣ እንደዛ አይነት ጭካኔ ማለት ነው። እና አሁን አይደለም ጭካኔውን፣ እናንተም በፊት ከቤታችሁ ስለ ያልገባ ነው እንጂ ከበፊቱም ነበር ለማለት ነው ፈልጌ ነው። የአማራ ተወላጆች ማለት ነው ከበፊት ነበር፣ ረሳችሁት። ነበር እኮ እኛ ጥሩ አይደለም እንደዛ አይነት ጭካኔ ግፍ ነው ስንል ኖ፣ ህግ እያከበረ ነው ስትል ነበር። በእኛ በትግራይ ውስጥ ሲነው እንደዛ አይነት ሲወርደን ማለት ነው። እና ተማርበት እስካሁን እና ልጅቷ በጣም ታሳዝን ነው። ለማንኛውም እኔ በጣም ነው ያሳዝነችኝ። ህፃን ልጅ ናት። እንዲህ አይነት ጨካኔ የተሞላበት እንትን ሲያደርጓት በጣም ትደነግጣለ። ለእኛም ስለደረሰብን፣ ግን እኛ ምንም ማለት አንፈልጋለን፣ አንችልም። እግዚአብሔር ግን ጽናቱን ይስጣችሁ ለቤተሰብ፣ በተለይ ለእናቱ ምስኪን፣ ምስኪን። እና በሌላ እስከምንገናኝ ሰላም ሁኑልኝ። ሰብስክራይብ ማርጉልኝ። ጽናት ይስጣችሁ ለሁላችሁ። መንግስተ ሰማያት ያውርሰን። አ ባይ ባይ ባይ።